ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች፣ ዛሬ እንግዲህ አብርሽ በሚገርም ሁኔታ እንግዲህ ባለቤቱን ሩታዬን ሰርፕራይዝ አድርጓታል። በጣም ትልቅ ትልቅ ትልቅ ስጦታ ነው ያበረከተላት፣ እሱንም ደግሞ እንግዲህ መኪና ገዝቶ፣ ውዷ ባለቤቴ ይህም ነገር ሲያንስሽ ነው፣ ልጃችን እንግዲህ ከመጣ የመጀመሪያ በረከት ይዞ የመጣው መኪና ነው። ከዚህም በላይ ገና በረከት እናገኛለን ብሎ እንግዲህ የሚገርም እና የሚያምር ስጦታ ነው ያበረከተላት ማለት ነው ለሩታዬ። ሩታዬ ይገባታል ሙሉ በሙሉ ሴት ልጅ ማለት ነው። ሴት ልጅ እናት ስትሆን ስጦታ ይገባታል። ምክንያቱም ከስጦታ በላይ ነዋ ይዛ የምትመጣው ከስጦታ በላይ ማለት ነው። ልጅ ማለት ዘጠኝ ወር አርግዛ ተሸክማ አምጣ ወልዳ ይህ ልጅ እኮ ከመኪናም ከምንም ከምንም ከምንም በላይ ነው። በነገራችን ላይ ማለት ነው እና አብርሽ ደግሞ ማለት ነው ትለያለክ ትለያለክ አንተም እንኳን ደስ አለክ። በዚህ አጋጣሚ ማለት ነው ሌላው ሌላ ነው፣ ሌላው ሌላ ነው እንበልና ሌላውን እንትወውና የእውነት አስበህ ራሱ ይህንን ነገር ማድረግህ በጣም ትልቅ ነገር ነው። ሩታዬም ይገባታል። የእውነት በጣም ምርጥ ልጅ ናትና ምርጥ መኪና ለምርጥ ሴት ምርጥ ነገር ስለሚገባት ብሎ እንግዲህ አበርክቶላታል። እሷም ግን ቆይ ሩታ፣ ድንጋጤ ነው ወይስ ምንድን ነው? ደስ ያለሽ አይመስለኝም። ምክንያቱም የአብርሽ መኪና የተገዛ ጊዜ ያለሽ ደስታና አሁን ደግሞ ለራስሽ ሲያበረክትልሽ ብዙም አይደለሽም እና በእርግጥ ያው አራስም ስለሆንሽ ረጋ ልበል ብለሽም ሊሆን ይችላል። እንደዛ አርጌ ነው እንግዲህ ያሰብኩት እና ለማንኛውም የሆነ ቅር ያለሽ ነገር ይመስላል፣ ደስታሽን በደንብ አድርገሽ አልገለጽሽለትም። ያው ከካሜራ ጀርባ እንደምትገልጽለት ባለሙሉ ተስፋ ነኝ እና የእውነት በጣም ምርጥ ስጦታ የሰጣት ይገባታል ቤቢ ደግሞ እንግዲህ አድጎ ለወግ ለማድረግ ይብቃላችሁ። የዛሬው ይለያል ማለት ነው። ደግሞ ብዙ ልጆች መጀመሪያ ታረቁ ታረቁ የምትሉ ልጆች አላችሁ እንዴ! ባይ ታረቁ እናንተ አብርሽ ሩታ እናት ቤት ይሄዳል ብላችሁ ታስባላችሁ እንዴ? ሁሌ የምን የኮሜንታችሁን ሳይ ታረቁ እባካችሁ ሩታ እና አብርሽ ታረቁ የምትሉ ልጆች ትበዛላችሁና፣ እንዴ እነሱም የተጣሉና ነው መስጣሉ ሩታ እና አብርሽ እንዴት ተጣላ? ሁሌ ይገናኛል እንዴ እናንተ። ምን አስባችሁ ነው ግን እንደዛ የምትውልል ምንድን ነው የዋህነት ነው ጅልነት ነው ወይስ ምንድን ነው? እና እነሱ ያጠጣሉ እየሰሩ ያሉ ስራ ነው ካላስ፣ እና በቃ ተዋቸው፣ ፈታ በሉ ዝም ብላችሁ ማለት ነው። ታራፎ ታረቋት በሉ ዝም ብላችሁ። እና እንደዛ ነው። ለማንኛውም የሚመቻችሁ ሄርሜላ እርግዣለሁ ብላለች። በነገራችን ላይ ልንገራችሁ ብዬ ነው። ሄርሜላ እርግዣለሁ ብላለች። ያው እንግዲህ አረከስ ያለችው በመንፈስ ይመስለኛል በመንፈስ ያው ሽንት ቤት እየተመላለሰች ነው፣ ያስመልሰኝ ነው እያለች ያው ሽንት ቤት መመላለስ ደግሞ እንግዲህ እርግዝና ምልክት ነው። ሰሞኑን አመመኝ እያለች አደለም። እንግዲህ ከማን እንዳረግዘች ደግሞ ወደፊት በደንብ አድርገን እና ያለን ማለት ነው። እና ያለን እያንዳንዱን ነገር ግን አሁን ላይ ህመም ላይ ናት ያለችው ፍቅር ይዟታል። ከአብርሽ ምናምን አሪፍ ነው። ሄር ሜድ ላይ ሄጅበት ከሰሞኑ ግን ሩታ አንገቷን ይዛ ማለት ነው እንደምታንቃት እርግጠኛ ነኝ። ሩታ አንገቷን ይዛ አንቃ እንደምታሽ ክረክራት እርግጠኛ ነኝ። ጠብቁ ማለት ነው፣ አዳዲስ ነገር በእርግጥ ይመጣል። አሁን ሩታ መኪና ስለተገዛላት ማለት ነው አብርሽና ሩታዬ አንድ ላይ ምናምን እንደዚህ እንትን ይላሉ ማለት ዘበት ነው። አሁን ከዚህ በኋላ ራሱ ብዙ ነገር ታያላችሁ ለማየት ያልቃችሁ። ምክንያቱም የመኪናዋ ወጪ መመለስ አለበት፣ በስራ ማለት ነው። በስራ የመኪናዋ ወጪ መመለስ አለባት። ይህ መኪና ደግሞ የሩታ የአብርሽ ብቻ ሳይሆን የሁላችሁም ነው ተብሏል። መኪና የሁላችንም ናት፣ የሁላችንም ናት። ከአረብ ሀገር ደግሞ ስትገቡ ማለት ነው። ከአረብ ሀገር ስትገቡ ታክሲ ምናምን አያስፈልጋችሁም። ደውሉ፣ አብርሽ ጋር ደውሉ፣ ሩታዬ ጋር ደውሉ የፈለጋችሁበት ቦታ ይዛችሁ ትሄዳለች። ቤትም ከፈለጋችሁ እነሱ ጋር ታድራላችሁ። ሩቅ ቦታ ያላችሁ ማለት ነው። ሩቅ ቦታ ለምሳሌ ክፍለ ሀገር ምናምን ምናምን የሆናችሁ ልጆች ማለት ነው። እና ምንም ነገር ሀሳብ እንዳይገባችሁ የእነሱ መኪና ማለት የእኛ መኪና ማለት ነው። አብርሽም ብሏል ጥሩ የእኛ ማለት የእናንተ ነው ብሏልና፣ ስለዚህ መኪና እንዳለን ማሰብ አለብን። ታክሲ ምናምን ማሰብ የለብንም። በቃ ከኤርፖርት ስገባ ሌባ ቢሰርቀኝ እንደዚህ ብል ምናምን ብላችሁ እንዳትሉ፣ እናንተ ብቻ ደውሉ፣ አብርሽ ጋር ሩታ ጋ ደውሉ። እንደው አልመጣም አይመቸኝም ምናምን ብለው ከተንጠባረሩ ደግሞ ለእኛ ንገሩን ማለት ነው። ለእኛ ንገሩን፣ እኛ እናስተላልፋለን ማለት ነው ለበላይ አካል በበላይ አካል እናስተላልፋለን። ምክንያቱም መኪናው የሁላችንም ውጤት ስለሆነ ማለት ነው፣ የሁላችንም ውጤት ስለሆነ እና ያው ባለ መኪና ሆነናል። ጥሮ ግሮ እንግዲህ ሰርቶ አግኝቶ ለሚስቱ መኪና የገዛ ቲክታከር ወይንም ደግሞ ዩቲበር ነው። ዩቲበር ቲክታከር አይባልም አብርሽ ዩቲበር፣ አብርሽ ታደሰ ማለት ነው። አብርሽ ታደሰ መስሚያውን ጆሮ እንድፍን አድርጎ አንተ እንዴ ነው ሲባል በቃ ለሰው ወሬ ቦታ ሳይሰጥ ማለት ነው። እንግዲህ ሚስቱን በዚህ መልኩ ሰርፕራይዝ አድርጓል። አያችሁ አይደለም? ጥሩ እግሩ ማለት ነው። ሰርፕራይዝ ስድቡን አሁን እየሰማ ነገሩን ሁሉ ትውት ቢያደርግ አብርሽ አይደለም፣ መኪና ቀርቶ ሳይክል ራሱ አይገዛም ነበረ። አይገዛም ነበረ እና ማለት ነው። ውጤቱን እንግዲህ በተግባር አሳይቷችኋል። እናንተ ትሳደባላችሁ፣ እናንተ ትጮኋላችሁ፣ እነሱ መኪና ይገዛሉ፣ ቤት ይገዛሉ፣ ይጋባሉ፣ ይወልዳሉ ይወልዳሉ ማለት ነው። እና ደስ ብሎኛል እኔ በበኩሌ ደስ ብሎኛል። እንዲህ ነው በቃ ጠንክሮ መስራት። ከእነሱም አልፈውን ለሌላም ሰው እየጠቀሙ ነው፣ ለጓደኞቻቸው እዛ ጋር የምታዩዋቸውን ጀማ ማለት ነው። የአብርሽ ጓደኞች ዩቲውበሮች ናቸው። ዩቲዩብ የሌላቸው ደግሞ ይከፈትላቸዋል፣ ይሰራሉ አብርሽን እያዩ ማለት ነው። እኔም አብርሽ የደረሰበት መድረስ እፈልጋለሁ እያሉ ይጥራሉ ማለት ነው። ይጥራሉ፣ ይሄዳሉ፣ ይለወጣሉ። በአሁኑ ሰዓት ወጣቱ ስራቶ ማለት ነው። ስራቶ ተምሮ ምን ብሎ ስራቶ እየተሰቃየ ነው ያለው። ስለዚህ ዩቲዩብ እየከፈሉ እንደዚህ ብር ማግኘት የሚችሉ ከሆነ ምንድን ነው ችግሩ? አብርሽ ደግሞ መልካም ልጅ ነው፣ ያበረታታቸዋል፣ ዩቱብ ይከፍትላቸዋል። ስለዚህ ከአብርሽ ጋር ጠጋጠጋ በሉ ጠጋጠጋ በሉ ተለወጡ፣ እደጉ ማለት ነው። ለማንኛውም አብርሽ ትችላለህ፣ በጣም ጎበዝ ጠንካራ ልጅ ነክ፣ በርታ፣ ጉዞ ወደፊት እንጂ ወደኋላ የለም ማለት ነው። ደከመኝ ቤተሰብ ደከመኝ፣ ምግብ አልበለው ምግብ ካልበላው ፓወር አይኖረኝ ምን ፓወር የሚኖረኝ በደንብ አድርጌ ስበላ ነው ደከመኝ በዛ ላይ ጉንፋኑም አድክሞኛል የዘንድሮ ጉንፋን እንደሆነ አልተቻለም ቤተሰብ አልተቻለም ካልበላችሁ ካልጠጣችሁ እና ውዶቼ ማሮቼ መኪና ገዝቶ ሰርፕራይዝ የሚያደርግ ባል ይስጣችሁ ይስጣችሁ ሌላ ምን ይባላል